ክለብ ውስጥ ጸብ ተነሳ ማለት ከሁለት አንዱ አካል ጉዳተኛ ሆኖ ነው የሚወጡት። ሞትም አለው። አይተው ደግሞ ብሶት ያለባቸው የሚመስል ጤነኛ ጠጪዎቹ እንዳለ እንትን የሚጠጡበትን ብርጭቆና ጠርሙስ ይወረውሩታል። እንዴ! አንቺ ክለብ ውስጥ ግን ብዙ ጣለ ነገር አለ ማለት ነው። ቀላል አለ። እኔ ግን መቼ ነው ክለብ የምገባው? እኔ እንደሆንኩኝ በፈለግሹ ቀለ ወስድሽ ዝግጁ። ችግሯ አንቺ ያ ዮኒ ተብዬሽ እስኪፈቅድልሽ ጠብቂያለሽ። ግን ያምር የሚፈቅድልሽ ይመስልሻል? እያወቅሽ ታዲያ እሱ ለማይፈቅድልሽ ነገር ለምን እያጓጓሽ ትቀራለሽ? አንቺ የምትሄጁ ከሆነ ሰው ጋር ለመውጣት አይደለም ራሽን ትፍታ ለማድረግ እንጂ አንድ ቀን ሞ ይህን የምትኝን ክለብ አለ ማየት አለብን። እኔ ከነገርኩሽ በላይ ውብ ሆኖ ነው የምታገኘው። አክቹሊ ክለብ ውስጥ የሚያስጠላው ትንሽ ፀብ ከተነሳ ነው። እሱም ከጋርዶች አቅም በላይ ከሆነ ሌላው፣ ሌላው ታዩ። ስለዚህ በዚህ ሳምንት ታዩ እውነት አሪፋሳ እንደዚህ ጨከን ብለሽ ካልወሰንሽ ያ የከተማ መናኝ የሆነ ፍቅረኛሽ ላይፍን ሳያሳይ ነው የሚገልሽ። እንዴ፣ ቆይ ጭራሽዛ ተማየ ጸሎት አደርጋለሁ። ጠዋት ነው ማታ የምታደርሰው ጸሎት አለ በቃ ብሎ ነው። ለማንኛውም ቁጣ ሽንታ ቆጭ፣ እባክህ ቁጣ ሽንታ ቆጭ ምናምን ትላለህ እንዴ? ቁጣ ከምክንያታዊነት ይልቅ ስሜት የሚያደላ ስለሆነ ምሪቱ ጥፋት፣ ግሳጽው መደት ነው። ስለዚህ ረጋ ወይ ረጋ። ምንም የሚያረጋጋ ነገር ኖሮ ነው የምረጋጋው። ቆይ በዚያ መሳረ የምንጋባው መክረው በወሰኑበት ጉዳይ የጥርጣሬ ሰበዝ መምዘዝ ያለማመን ምልክት ነው እመኝ ይህኮ የማመንና ያለማመን ጉዳይ አይደለም ደግሞ ከቃለ ዘነፍ ማለት የሀሳባችን ተፈጻሚነት ላይ ጥርጣሬ ቢኖረኝ ምን ይገርማል ሰላም ምን ሆነሻል ቆይ ምኑ ላይ ነው ቃልን ያዛነፍኩት ያለብንን ወጪዎች ያለ ችግር ለመሸፈን ሁለታችንን በየፊናችን ጠንክሮ መስራት እንደሚጠበቅብን ተነጋግረን አንተ እዚህ ምንሰራለን እኔ ኮ፣ ስልክ ስደውልላል ነሳ ሲለኝ፣ ስራ ቦታ ደግሞ ሲሄድ ሳጣ ጊዜ ምን ሆነ ብዬ ነበር የመጣሁት። አንተ ግን እዚህ ለጸሎት ቦታ ምናምን ትላለ። ቆይ ለጸሎት ጊዜ አለው አይደል እንዴ? ተቆሞ የሚጸለየው እኮ ተሰርቶ ሲበላ ነው። የጸሎትን ጊዜ በልቶ ለማደር ከሚደረግ ሩጫ ጋር አታነጻጽር። ሲጀመር ሰው አምላኩን ለማመስገን የተፈጠረ ፍጥረት። ሌላው ነገር ላሰብነው የሰርግ አነስተኛ ፕሮግራም እውናዊነት ዋስትና የሚሆነው የድንግል ማርያም ልጅ ነው እንጂ የእኛ የገንዘብ ስሌት አይደለም። ይህን ስልሽ ገንዘብ አያስፈልገንም፣ ገንዘብ ለማግኘት መስራት አይጠበቅብንም እያልኩኝ አይደለም። ነገር ግን ዋነኛው መተማመኛሽ ጋብቻን በፈጠረ አምላክ ላይ ይሁን። ሲቀጥል እንዲህ ቆጣ ቆጣ ከማለትሽ በፊት ያለ ወትሮዬ ሱቄን ዘግቼ ለምን ወደ ቤት እንደመጣሁ ነበር መጠየቅ የነበረብሽ። እየጠየቅኩም ያለሁት እኮ ለምን ሱቁን ዘግተ መጣሁ ነው። እኔ በቁጣ የታጀለን ጥያቄ ከጥያቄነት አልቆጥረውም። ለመልስ ምት ያኮበኮበ ስሜት ለማውራት እንጂ ለመረዳት ምንም ፍላጎት የለውም። ምን ነው አንተ። ምን ያህል ቁጡ ነሽ አልክ። ክለብ ወስደ ስላለው ነገር አሳየኝ ያልሽኝን ጥያቄ ውድቅ ካደረግኩብሽ ቀን ጀምሮ በውሃ ቀጠነ የምትጨቃጨቂና የምትቆጭ ይሆንሻል። ደግሞ የምነግርሽ ክለብ የሚባል ቦታ በፍጹም አልወስድሽ፤ ምክንያቱም ምንም ጥቅም እንደሌለው ከቀድሞ ህይወቴ እየጠቀስኩ ደጋግሜ ነግሬሻለሁ። አልተቆጣውም የተቆጣው መስሎ ከታየ እንኳን ለምን ስራት ተመጣ ነው እንጂ ክለባል ውስጥ ሽም ስላልከኝ አይደለም ካልሽ፣ እሺ። ለማንኛውም ዛሬ ሱቁን ዘግቼ የመጣሁት ከሱቁ ጀርባ ያለችውን ቦታ የጸሎት ቦታ ለማድረግ ስለፈለግኩኝ ስዕለ አድኖና አንዳንድ የሚያስፈልጉኝን ነገሮች ለመግዛት ቦታውን ለመካነ ጸሎት ለማዘጋጀት ነው። እንደውም ካሁን በኋላ ስራ የማትገቢ ከሆነ ስዕለ አድኖ በመግዛትና የጸሎት ቦታዋን በማዘጋጀት ታግዥኛለሽ። አንተ ግን አንደኛህን ለምን ወደ ገና ማትገባው? ከዚህ ዓለም ኑሮ ጋር መጣጣም ካቃተ በቃ መንን እንዴ? ጭራሽ የስራ ቦታ ላይ የጸሎት ቦታ ምናምን ለዘገር ስላለ፣ ታውቂያለሽ፣ በሌላ ሃይማኖት ውስጥ ያሉ ወንድሞቻችን የስራ ቦታቸው ላይ እንኳን ሆኖ ለመስገድና ለመጸለይ የሚሆን ጊዜ አላቸው። እውነት ለመናገር እደነቃለሁ። ይህን ስልሽ ተሰውሮ መጸለይና ለመጸለይ ታሳቢ ሳታደርጊ እንዲሁ በቅንነት ብቻ እውነታውን ለመረዳት ሞክር። ምንም ይሁን ምን ላመነው የሚታመን ሊደነቅ ይገባል ግን እኛስ እኛ ኦርቶዶክሳውያንስ ለምንድን ነው የዚህ ዓለም ኑሮ መንፈሳዊነታችንንና ለጸሎት የተሰጠንን ጊዜ እንዲዳኝን ፈቅድለት? እስከ መቼ ሰው ካልበላ አይኖርም በሚል ድፍን መልስ ሰበብ ለስጋችን እየባከንን ለነፍሳችን ሲሆን እንዝላለን እስከ መቼ ለጸሎት እንድናውላቸው ከተሰጡን ሰባት የጸሎት ጊዜያት ውስጥ ቢያንስ ሶስት አራቱን እንዴት አንተ ገብር አንተ እየቀልድክ ነው ወይዚህ ያለም ኑሮ አልገባህም? ያልገባኝ፣ የገባኝን ካፋለሰብኝ፣ ባይገባኝስ ምን እንዳላጣ ነው። የግንዛቤ ጉለትን ለመሸፈን ቃላት እና ሰላም በዚህ ልክ ክለብ ገብታ ለመፍታታት ምናምን ጓጉታለች እያልሽኝ ነው ቀላል? እኔ እንደውም አንድ የብታዩ እሱ ስም ይዛት ይመስለኛል፣ አለ እንጂ ያ ጋሬጣ የሆነ ፍቅረኛ መቼም ነው የማይፈቅድላት። ቆይ ግን እሱ ግን ወጣቱ ነው፣ እንዴት በዚህ ልክ ያካብዳል? ደግሞ እሱ እንኳን ክለብ ገብቶ መፍታታት ምናምን ምናምን ነገር የማይደለው ከሆነ ለምን እሱ እንድትሄድ አይፈቅድላትም ነው ወይንስ ይቀናባታል? ወንድ ልጅ ሲመቀኝ፣ ሴት ልጅ ደግሞ ስትቀና፣ አንዳቸው አንዳቸው ፍላጎት ተሟልቶ ማየት አይፈልጉም። የእሷ ሰው ደግሞ የከፈው በዚህ ቀውጥ የዓለም ውስጥ ሆኖ መንፈሳዊ ሕይወትን የሚኖር ነው። በነገራችን ላይ ሰላም እንደነገረችኝ ከሆነ ከዚህ በፊት የሌለ አለሌና የክለብ ሰው ነበር። ላይፍን ቅጭት ካረገ በኋላ ሲበቃው ክለብን ማውገዝ ጀመረ አሉ። ድንቅ ማውጋሽ። ምን ያለው ቂል ነው እባክሽ። ቂል ብቻ ቂላ ቂል እንጂ። ታዲያ ጓደኛሽ የተሳሳተ ሰው እንደያዘች ለምናት ነግሬያትም ባክ። ከዚህ በፊት ደጋግሜ ነግርያት ነበር። ግን በጣም እንደምትወደውና ለትዳር የምትፈልገው አይነት ሰው መሆኑን ነግራኛለች። እኔ ምን አገባኝ ብዬ ታውኩት መስሏት ነው እንጂ እንደዚህ አይነት ሰው በፍጹም ለትዳር አይሆንም። ታውቂያለሽ፣ ብዙ ጊዜ ሃይማኖት ሰዎች ለትዳር የሚሆን መስሏቸው ሲሸወዱ ያለው። ዛሬ አመት እንትን ነው፣ ዛሬ ወር እንትን ነው ምናምን ምናምን እያሉ ስሜትሽን ሳይቀር ይገድሉብሻል። ባይዘውወይ አድርገው ያውቁ ማለት ጓደኛ ከሆኑ አንድ አመት ሆናችኋል። ሳንጋባ ማድረጋጊ የለም ብሎ ልጅቷን ስሜቷን ፍን አድርጋ እንድትቆይ አድርጓታል። በዚህ ዓመት ግን ይጋባሉ። ቆይ ያልገባኝ ነገር ሁለቱም ድንግል ናቸው? የዛሬን አድርገውና የክለብ ሰው ነበር እያልኩ ሁለቱም ከዚህ በፊት ከአንድም ሁለት የፍቅር ጓደኛ ነበራቸው። ያው የእሷን በደንብ አውቃለሁ፣ የእሱን ግን የሰማሁት ከእሷ ነው።